የዘማሪት የምስራች አስክሬን ወደ ትውልድ ሀገሯ አርባ ምንጭ ገብተዋል። ህዝቡም በአደባባይ በእንባ ተቀብለዋል። ዘማሪት የምስራች ስምኦን ላትመለስ ወደ አባቷ ወደ ጌታችን ኢየሱስ ክርስቶስ መሄዷ የምታወቅ ነው። በርካቶቹም ሀዘን ውስጥ ቢሆኑም አገልጋዮችም ስብከታቸውን በመዲናችን አዲስ አበባ ዩጎ ቤተ ክርስቲያን ሽኝት በሚደረግበት ሰዓት ላይ እጅግ አስገራሚ ስብከቶችን በማስተላለፍም ለቤተሰቦችም መጽናኛ ሆኗል። የምስራች ስምኦን ህልፈቷ በርካቶችን እንባ ያራጨም ወደ አባቷ እቅፍ እንደሄደች ጀምርም የአደባባይ መረጃዎች ናቸው። መጽሐፍ ቅዱስ ከዚህኛው ወደዛኛው አለም መሸጋገሪያ እንደሆነ ነው ሞትንም የምናገረው። ታዲያስ የምስራች ህልፈት ወደ አባቷ ወደ ጌታ ሄደች እንጂ ወደ ሌላ ቦታ አልሄደችም። ወደ ተሻለ ስፍራ ነው የሄደችው በማለትም ነው አገልጋዮችም ስብከታቸው ላይ የገለጹት። ስለዚህ ህይወት አጭርናት፣ መልካም መልካም ነገሩን ሰርቶ ማለፉ የተሻለ ይሆናል። ወንድም ወንድሙ ላይ ባይነሳ፣ በፍቅርና በሰላም እስከ ህልፈት እስከ ህይወት ፍጻሜ ድረስ አንድ ላይ በፍቅር ብንኖር የተሻለ ይሆናል በማለትም ነው። በተለይ ምክንያቱም የምስራች ህልፈት በገና ለጋ እድሜዋ ላይ ነው ያለፈችው። በርካቶችንም ሀዘን ውስጥ የከተተው ይህ ነው። የምስራች ህልፈት በርካቶችንም ባራጅቷል። ወደ አርባ ምንጭ ሲከሄድም በዚህ መልኩ ነው አስክሬን አቀባበል የተደረገላት። ዘማሪት የምስራች በአጭር ጊዜ ውስጥ ከታወቁትና በህዝብ ዘንድ ተወዳጅነት በተለይ በአገልግሎቷ በጸጋዋ ምክንያት በከፍተኛ ሁኔታ ሌት ከቀን በርካቶች ሲባረኩባት የነበረች ዘማሪ ብትሆንም ገና በሷ ብዙ እንባረክበታለን ብሎ በርካቶች ሲጠብቁ ግን ማለፏ በርካቶችን እንዳሳዘነና ሀዘን ውስጥ እንደከተተ የአደባባይ መረጃዎች ናቸው። የጌታ ፍቃድ ይሁን ብለን ዝማል ወደተሻለ ስፍራ ነው ሄደችው። እሷ ሚኪ ነኝ ከሚኪታ ቦረንፎ አርባ ምንጭ የገባችበትን በተለይ አስክሬን ሽኝትን በማስመልከትም ነው ለእናንተ ይዘናላችሁ መጣ። ነው ሚኪታ ቦረንፎ ሰብስክራይብ በማድረግ ወቅታዊና ጫጭር መረጃ ያግኙ። ሰላም ቆዩልኝ።